የአብረሽ የድሮ ፍቅረኛ የነበረችው አሁን ደግሞ የፉፉ ፍቅረኛ የሆነችው ፍቅር አሁን ላይ ማርገዟ እየተሰማ ይገኛል። ብዙዎች ስለ ጉዳዩ ይህ ነገር ፕራንክ ነው ሲሉም ተሰምተው ነበር። እንኳን ሌሎች ተመልካቾች ቀርተው ባጠገቧ ያሏት ሰዎች ራሱ ሳያምኗት ቀርተው ፕራንክ ልታረጊን አስበሽ ነው እንጂ በፍጹም እርጉዝ አይደለሽም ሲሏት ነበረ። ይሁን እንጂ አሁን አሁን ደግሞ የሚያሳዩት መረጃዎች ዶክተር ድረስ በመሄድ ጭምር ጽንሱን እየተከታተለች እንደምት እንድትገኝ መረጃዎቹም እየወጡ ይገኛሉ። ከዚህ ጋር በተያዘ እጅግ አነጋጋሪ በሆነ መረጃ ደግሞ በውስጥ የተላኩልን አሉ። ይኸውም የፍቅር አረገዝኩ ያለችው የልጁ አባት ማን ሊሆን ይችላል የተባለ ብዙዎች በጉጉት እየጠበቁት ይገኛሉ። ፉፉ በበኩሉ እኔ ምንም አይነት ነገርን ከእሷ ጋር አላደረግኩም፣ ትምህርቷ እንድትማር ከዓላማዋም እንድትሰናከል ስለማልፈልግ በእንደዚህ አይነት ነገር አንዱም ቀን ቀርቢያት አላቅም እያለ ይገኛል። ከዚህ ጋር ተያይዞ ይህ ነገር ምናልባት ወደ አብርሽ ሊያመራ ይችላል እያሉ ብዙዎች ሀሳብ አስተያየት፣ እንዲሁም ስጋታቸውን ሲሰጡ ነበር። ይኸውም ከጥቂት ወራት በፊት ከአብርሽ ከድሮ ፍቅረኛዋ ጋር የሆነም ጊዜያትን ያህል አብረው አሳልፈው ነበር ትንሽ የመቀራረብንም አይነት ነገር አሳይተው ነበር። ታዲያ በእንደዚህ አይነት ጊዜያቶች ተቀራርበው በነበሩበት ወቅቶች የተፈጠረ ነገር ሊኖር ይችላል ምናልባት የልጁ አባት አብርሽ እንዳይሆን እያሉ መረጃቸውን እያካፈሉ ይገኛል። እኛ ሙሉ መረጃውን ፍቅር ከሰሞኑ አረገዝኩ ስላለችው ጉዳይ እንዲሁም የልጁ አባት ማን ሊሆን ይችላል ተብሎ ስለተጠየቀው ጥያቄ በውስጥ የተላኩልንን መረጃዎች እናካፍላችኋለን። እጅግ ማንም የማይጠብቀው ጉዳይ ከዚህ በኋላ በተለያዩ ቪዲዮዎች እንመለከታቸዋለን። እነሱንም ጉዳዮች እኔ በዝርዝር አሁን ላይ እነግራችኋለሁ። ሰላም፣ ጤና ይስጥልን ውድ የተከበራችሁ የቻናሌ ተከታዮች፣ በያላችሁበት ሁሉ ሰላማችሁ ይብዛልኝ። አዳዲስ በሆነ መረጃም ዛሬም ብቅ ብለናል። ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያረጉኝ በትህትና እጠይቃለሁ ቀጥታ የሚዜላችሁ ወደ መጣሁት ዝርዝር መረጃዎቻችን እናልፋለን እንግዲህ ፍቅር ከሁለት ቀን በፊት አሁን ላይ እያስተላለፈች ያለችው መረጃ ብዙዎችን አስደንግጧል ይኸውም ማርገዟን ይፋ አድርጋ ተናግራለች የመጀመሪያው ቪዲዮ የተለቀቀው እንግዲህ ቪዲዮንም ላላያችሁት ፉፉ ዩቲዩብ ላይ ነው ፉፉ ማለት የእሷ አሁን ላይ ያላት ፍቅረኛዋ ነው ታዲያ እንግዲህ እሱም በሁኔታው እጅግ ተደናግጦ ነበር እንኳን እሱ በዙሪያ ያሉት ጓደኞችም ደንግጠው ነበር ነበረ ፉፉም እዛ ላይ የተናገረው ምንድን ነው፣ እኔ በፍጹም እርጉዝ ነች የምትባለው የሚባለውን መረጃ መቀበል አልችልም። ከኔ ጋር ምንም አይነት ግንኙነት የለንም ነበር። ምናልባት ለፕራንክ ይሆናል ብለው ራሱ እየጠረጠሩ ነበረ። ይሁን እንጂ አሁን ደግሞ ፍቅር በራሷ የዩትዩብ ቻናል ላይ አዲስ የተለቀቀ ቪዲዮ አለ። ይኸውም እንግዲህ ወደ ሆስፒታል አምርታ ልጁን ልታስወርደው እንደሆነ አውቃ ነግራቻቸው ከዛ እነሱ ተቻክሎ ሲመጡ የሚያሳይ ቪዲዮም ተለቆ ነበር። ታዲያ በዛም ቪዲዮ ልጁ እውነተኛ እንደሆነ ጽንስ ክትትል ላይ እንደሆነች እንግዲህ ሐኪም ቤት የተቀረጸ ቪዲዮ ያሳያል። ነጭ ጋውን የለበሰም ግለሰብ ዶክተር መስሎ እንግዲህ እዛው ላይ ስለ ጽንሱ ክትትል የተለያዩ ንግግሮችን ከፍቅር ጋር ሲያደርግ የሚያሳይ ቪዲዮ ነው የተለቀቀው። ታዲያ ከዚህ በኋላ ነው አንዳንዶች ይሄ ነገር ፕራንክ ላይሆን ይችላል እንዴ ምንድን ነው እያሰቡ ያሉትም ሲሉ ነው የተሰማው። እንግዲህ ፉፉ ምንም አይነት ግንኙነት ከእሷ ጋር በሌላ ነገር የለንም። ምንም አይነት ነገርንም ልጅ ሊያስወልድ የሚችል ንክኪንም አላረግንም። እኔ ለትምህርቷ በጣም እንድትማር እፈልጋለሁ። አላሟም እንዲሰናከል ስለማልፈልግ በእንደዚህ አይነት ጉዳይ ምንም ማስጨንቂያት አላቅም። በምን ምክንያት አረገዘች ሲል ነው እንግዲህ እየጠየቀ የሚገኘው። ፍቅር አሁን ግልጽ አድርጋ ስላሉት ነገሮች የተናገረቻቸው ነገሮች ያሉም ይሁን እንጂ በውስጥ በተላኩልን መረጃዎች ደግሞ እንግዲህ ፍቅር ከሁለት ወር በፊት እንግዲህ አብርሽና ሩታ ትንሽ ሆድና ጀርባ በነበሩበት ሰዓት ፍቅር ከአብርሽ ጋር ትንሽ ጊዜያቶችን አሳልፋ ነበር። የድሮውን ያሳለፉትን የፍቅር ታሪኮች ሁሉ በማስታወስ የተለያዩ ቪዲዮችን ሲለቁ አብረውም ጊዜያቶች ሲያሳልፉ ተመልክተን ነበር። ብዙዎችም በጉዳዩ ያኔም ብዙዎች ተደናግጠው አረ ይሄ ነገር እንዴት ነው? ሩታ ልታገባ አስበህ አብርሽ ምን አስበ ነው ከድሮ ፍቅረኛ ጋር ደግሞ የምናይህ? እያሉ ብዙዎች ሀሳብ አስተያየታቸውን ከፍሏቸው ነበረ። እንዲሁም አንዳንዶች ደግሞ ያው የተለያዩ ሀሳቦችን ከዚህ ሞጣ በማለት አብርሽ ወደ ድሮ ፍቅረኛ ወደ ፍቅር ነው የሄደው የልጅነት አብሮ አደጉነች ብዙ ነገርንም አሳልፈዋል ከሁለቱ አንድ ላይም ቢሆኑ ያምርባቸዋልም ሲሉ የነበሩ ነበሩ። ይሁን እንጂ ያለው ነገር በእርቅ ተፈቶ አብርሽና ሩታም መካከላቸው ቤተሰብ ገብቶ ጉዳዩ በእርቅ አልቆ አብርሽና ሩታ ተመልሰው ፍቅራቸውን ቀጥለዋል። እንግዲህ በቅርቡም አይተናቸዋል። ዱባይም የተለያዩ ዝግጅቶችን አድርገው የጋብቻ ሁኔታቸውን እንደፈጸሙ ነው የተመለከት ነው ማለት ነው። ታዲያ እንግዲህ ከዚህ ጋር በማያያዝ ነው ፍቅር የሆነ ጊዜ ከአብርሽ ጋር ሆናለች። በእነዚህ አይነት ጊዜያቶች የተፈጠረ ስህተት እንዳይሆን ምናልባት ልጁም የአብርሽ ሊሆን ይችላል እያሉ ነው እንግዲህ በውስጥ የተለያዩ መረጃዎችን ሲያደርሱን የነበረው። እንግዲህ አሁንም ቢሆን ደጋግሜ የምናገረው ፍቅር ያለችው ምንም አይነት ነገር የለም። ይሁን እንጂ እንደዚህ የሚባሉት ነገሮች ግን እየሰፉ ከሄዱና ምናልባት ጥርጣሬዎቹ ከአብርሽ ይሆናል የሚባል አይነት ነገርም ከመጣ ምናልባት ለአብርሽ እና ሩታ ደግሞ ሌላ ፈተና ይገጥማቸዋል ተብሎ ነው የሚጠበቀው። እንግዲህ በቀጣይ ቪዲዮ ፍቅር ምን እንደምትል ብዙዎቻችን ለማወቅ የጓጓ ነው ነው ምን አይነት መረጃንም ልታደርስ እንደምትችል ብዙዎች አሁን ድረስ እየጓጉ የሚጠብቁት ጉዳይ ሆኗል ማለት ነው። አሁን ላይ ግን እንግዲህ አዝማሚያው ቀልድ እንዳልሆነ ጉዳዩን እንግዲህ በሐኪም በዶክተር ፊት ሁሉ እንደያዘችው ነው መረጃዎቹ የሚያሳየው። እዚህን ያህል ደረጃም ተደርሶ ፕራንክ ይሆናል ተብሎ ለመገመት ሰውም እንዲጠራጠር እያረጉት ነው የሚገኘው። በዛም ማለ በዚህ ግን ብዙዎች እየተደናገጡ የሚገኘው እንደ እውነት እንዳለችው አርግዛም ከሆነ ፉፉም እኔ ምንም አይነት ግንኙነት የለኝም ብሎ ካሰበ ምናልባት ይህ ነገር የሚያመራው ወደ ሌላ ቤት ሊሆን ይችላል። ይህ ጭምጭምታ፣ ይህ ወሬ ራሱ እየሰፋ ሲሄድ አብርሽና ሩታ ራሱ ላይ ራሱ መሀከላቸው ትልቅ ክፍተት ይፈጥራል። በተለይ ሁለቱ ብዙዎቻችን እንደምናስታውሰው ያለባቸውን ክፍተት ለማጥበብ ሞክረው ቤተሰብ፣ የተለያዩ ወገኖች እርቅ እንዲፈጽሙ አድርጎ በሽማግሌ ነው እንግዲህ አብርሽና ሩታ እንዲታረቁ ተደርጎ ወደ አዲስ የህይወት ጎዳና እንዲያመሩ የሆነው ያው በቅርቡም ዱባይ ብዙዎቻችን ተመልክተናል። የተለያዩ ጥያቄ የሚያስነሳ የሰርግ ፕሮግራም ቢሆንም ወዳጆቻቸው፣ አድናቂዎቻቸው በተገኙበት ግን የቀለበት ፕሮግራማቸውንም ሲያረጉም ተመልክተናል። ይህ የሚያሳየው እንግዲህ አዲስ ኑሮን አዲስ ትዳርን ሀብለው ለመኖር የእውነትም እንዳሰቡ ነው። ታዲያ አሁን አሁን ደግሞ የሚመጡ በዚህ በኩል ያሉ ጉዳዮች ከበፊት የፍቅረኛው የልጅነት አብሮ አደጉ ጋር ካለው ጉዳይ ጋር ደግሞ ሌላ ጥል እንዳያስከስትም ከወዲሁ ተፈርቷል ማለት ነው። እንግዲህ እና አብርሽም ምንም አይነት ነገር ያሉት ነገር የለም። ፍቅር ነች እንግዲህ አሁን ላይ ጉዳዩን እውነት እንደሆነ ብቻ አሁን ላይ ሰውም እንዲያምናት እየፈለገች የምትገኘው እርግዝናም እውነት እንደሆነ፣ ጽንሱንም ማቋረጥ እንደማትፈልግ አስወርዳለሁ ብላ የሄደችው አውቃ እነሱን የእውነተኝነቱን እንዲያውቁላት እንደሆነ እንጂ ይሄ ነገር ያው ከፈጣሪም የሚያስቆጣ ነገር ስለሆነ ማስወረድም ሀሳብ እንደሌላት ነው የተናገረችው። እንግዲህ የእውነት ሆዷ እየገፋ ከመጣ አብረን የምንመለከተው ነገር ይሆናል። የሆነ ትክክለኛ እርግዝናም ከሆነ እንደተባለው ፕራንክም ካልሆነ በጠቅላላው ግን እንግዲህ ብዙዎችን እጅግ ካስደነገጠ ሰሞነኛ ጉዳይ በተለይ የአብርሽ የሩታ እንዲሁም የፍቅርና ፉፉ ወዳጅ አድናቂ ተመልካቾች ለሆኑ ሰዎች አነጋጋሪ ከሆነ ጉዳይ መካከል ያው የፍቅርን የሚመለከት ነበር ይዘንላችሁ የመጣ ነው። በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ ሰላም።